የቀነኔ አዱኛ ዋቆ ሞትም በድጋሚ ሌላ መዘዝ አስከትሏል። ከወጣቷ ቀነኔ ሞት ጋርም በተገናኘ ቀዳሚው ተጠርጣሪ አንዱ አለም ጎሳም ከዚህ በኋላ ያለው የፍርድ ሂደትም በዝግ ችሎት እንዲታይለትም ተወስኗል። ተስፈኛው ወጣት ህይወት ከተቀጠፈ ዕለት አንስቶ የፍቅረኛውን የቀብር ስነ ስርዓት ሳይቀር በፖሊስ ታጅቦ የፍቅር አጋሩን የተሰናበተው አንዱ አለም ጎሳም የቀነኔ ሞት ላይ እጁ አለበት ተብለው በብዛት ሚዲያዎችም ቢናፈስም ፖሊስ ግን አንዱ አለም ጎሳን ነፃ የሚያደርግ መረጃ ይዞም ብቅ ብሏል። በዝግ ችሎትም የተካሄደው የድምፃዊ አንዱ አለም ጎሳ በእጅጉን መነጋገሪያም ሆኗል። ታዲያ ከዚህ ጋር ቲክቶከሩ ጆን ዳንኤል ከፕሌን አልወርድም ስላለ በሽብር ወንጀል ተፈርጆ ገና የተጀመረው የጆን ዳንኤል እና የሌላኛዋ ቲክቶከር ይድዲያ ነጻነት በመሀላቸው ባለ ግንኙነት የተፈጠረው ጽንስ ጊዜው ሄዶና በስር በእስር እንዲወልዱትም የተፈረደባት። ታዲያ አንዱ አለም ያቺን ለጋ ወጣት ሕይወቷን ቀጥፏል በተባለ ማግስት ለአንዱ አለም ጎሳ በዚህ ልክ ሽፋን መስጠት ያስተዛዝባለም ተብሏል። በዚህ ጉዳይም በአንዱ አለም ጎሳና በጆን ዳንኤል የወጣውን ሰበር መረጃ ይዘናል፣ በስፋት በመረጃ እሳታችን ታደምጡታላችሁ። ሰላም ጤና ይስጥልን፣ የተወደዳችሁ የፊሽታ ሚዲያ ተከታታዮቻችን በያላችሁበት የበዛ ሰላም ለናንተ ውድ ተከታታዮቻችን ይሁን እያለን ሰሞነኛና ወቅት የሆኑ መረጃዎችን እነሆ በመረጃ እሳታችን ለእናንተ ውድ ተከታታዮች ይዘን ተገኝተናል። እናንተም ላይ ቻናላችንን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ እንዲሁም የደውል ምልክቷን በመጫን ዘላቂውን ቤተሰብነትን ከኛ ጋር ይመስርጡ። ትኩስና ፈጣን መረጃዎችን በፍጥነት እንዲደርሱ ያድርጉ፣ ያለን። ወደ ዛሬ ዝርዝር መረጃችን አለፈ። ወደ ዛሬ ዝርዝር መረጃችን ስናልፍ የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ሕልፈትም ተጠርጥሮ በምርመራ ሂደት ላይ የሚገኘውን የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው። ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙም ያገደው በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙም ተጠይቋል። በጉዳዩ ላይም አስተያየት እንዲሰጥ በችሎት የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበው አቤቱታ እንደሚደግፍም ገልጿል። ችሎቱም ግራ ቀኙን ካዳመጠም በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሹ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟቹ የግል ማህደር ዲያሪም በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች ችሎቱን እንዳይታደሙ በሚል ብይንም ሰጥቷል። ችሎት የታደሙት ጋዜጠኞቹ በዳኛ ትዕዛዝ እንዲወጡም ተደርገዋል። መጋቤት አንድ ቀን ሌሊት ለመጋቢት ሁለት ቀን 2017 አጥቢያ የመኖሪያ ቤት ከሚገኝበት ህንፃ ወርቃ ህይወቷ ማለፉ በተሰማው በጠዋት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱአለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበትም ይገኛል በሌላኛው መረጃችን ደግሞ የጆን ዳንኤል ፍቅረኛ የሆነችው የድዲያ ነጻነት ነብሰ ጡር መሆኗን ተከትሎ ወሬ ተቃርቧል። ስለዚህ በጋንዲ ሆስፒታል እንድወልድ ይፈቀድልኝ ማለቷን ተከትሎም ፖሊስ ባለችበት ማረፊያ ቤት እንድትወልድና በጋንዲ ልውለድ ብላ የጠየቀችውን ጥያቄ ውድቅ ማድረጉም ይታወሳል። ታዲያ በስፋት መነጋገሪያ የሆነው የሁለቱ ጥንዶች ልጅ የመዋለጃ ጊዜ መቃረሙን ተከትሎ ብዙ አስተያየቶችም እየተሰጡ ነው። ታዲያ በቲክቶከሩ ላይ የተሰራ ወንጀል በፍትህ ዓይን ሳይሆን በዘር መነጽር ሲመነዘር ሲልም ዝርዝር መረጃ የያዘ ጽሁፍ ሞቷል። ጆን ዳንኤል የተባለው ቲክቶከር በሰራው ስህተት ምክንያት የኢትዮጵያ አየር መንገድ ስም በማጥፋት ከነ ፍቅረኛው የዲዲያ ነጻነት በሽብር ወደ ማረፊያ ቤት ተወስዶ እስካሁን ፍርድም አላገኝም። በዚህ ወቅትም የዘጠኝ ወር እርጉዝ የሆነችው ፍቅረኛው የዲዲያ በስም ማጥፋት ተከሳ አግባብ ባለው ሆስፒታል እንኳን መውለድ እንዳትችል ፍርድ ቤቱ በይኖባታል። እንግዲህ እግዚኦ ያሰኛል። የሰሩት ወንጀል ምን እንደሆነ እየታወቀ የዘጠኝ ወር እርጉዝ የሆነችው ወጣት በአግባቡ መውለድ እንኳን እንዳትችል በፍርድ ቤት ከበኝኖባት እስር ቤት ውለጂ ተብላለችም፣ ሲሉ በአንጻሩ ራሱን ዳልቻ ብሎ የሚጠራው ቲክቶከር ከ40 ሚሊዮን በላይ የሚሆኑ የአንድ ማህበረሰብ ህዝብ በመሳደብና በህዝብ ላይ ጦርነት በቲክቶክ ሲያውጅ የነበረ በየምግብ ቤቱ እየሄደ ለፎቶ ለፍቶ አዳሪ ምስኪን የአንድ ማህበረሰብ ወገኖችን አቢዩዝ የሚያደርግ የሚጎዳ የሚገፋ እንኳን የወንጀል ክስ ሊመሰረትበት በሀብት ላይ ሀብት እያግበሰበሰ በፊንፊኔ ጎዳናዎች ላይ ይዝናናል ሲሉም ይህ ስርዓት ብዙ እያስተዛዘበን አለ ሲሉም ምልከታቸውን አስቀምጠዋል። ይህ ስርዓት እጅጉን ያስተዛዝባል ሲሉም ሀሳባቸውን አጋርተዋል። ውድ የፊሽታ ሚዲያ ተከታታዮቻችን ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለ ተከታተላችሁን እያመሰገንን ተሰናበትን። ቸር ቆዩልን። በሌላኛው መረጃችን ደግሞ የጆን ዳንኤል ፍቅረኛ የሆነችው የዲዲያ ነጻነት ነብሰ ጡር መሆኗን ተከትሎ ወሬ ተቃርቧል። ስለዚህ በጋንዲ ሆስፒታል እንድ ወልድ ይፈቀድልኝ ማለቷን ተከትሎም። ተከትሎ ፖሊስ ባለችበት ማረፊያ ቤት እንድትወልድና በጋንዲ ልውለድ ብላ የጠየቀችውን ጥያቄ ውድቅ ማድረጉም ይታወሳል። ታዲያ በስፋት መነጋገሪያ የሆነው የሁለቱ ጥንዶች ልጅ የመዋለጃ ጊዜ መቃረሙን ተከትሎ ብዙ አስቴቶችም እየተሰጡ ነው። ታዲያ በቲክቶከሩ ላይ የተሰራ ወንጀል በፍትህ አይን ሳይሆን በዘር መነጽር ሲመነዘር ሲልም ዝርዝር መረጃ የያዘ ጽሁፍ ሞታል። ጆን ዳንኤል የተባለው ቲክቶከር በሰራው ስህተት ምክንያት የኢትዮጵያ አየር መንገድ ስም በማጥፋት ከነ ፍቅረኛው የዲዲያ ነጻነት በሽብር ወደ ማረፊያ ቤት ተወስዶ እስካሁን ፍርድም አላገኝም። በዚህ ወቅትም የዘጠኝ ወር እርጉዝ የሆነችው ፍቅረኛው የዲዲያ በስም ማጥፋት ተከሳ አግባብ ባለው ሆስፒታል እንኳን መውለድ እንዳትችል ፍርድ ቤቱ በይኖባታል። እንግዲህ እግዚኦ ያሰኛል። የሰሩት ወንጀል ምን እንደሆነ እየታወቀ የዘጠኝ ወር እርጉዝ የሆነችው ወጣት በአግባቡ መውለድ እንኳን እንዳትችል በፍርድ ቤት ተበኝኖባት እስር ቤት ውለጅ ተብላለችም ሲሉ፣ በአንጻሩ ራሱን ዳልቻ ብሎ የሚጠራው ቲክቶከር ከ40 ሚሊዮን በላይ የሚሆኑ የአንድ ማህበረሰብ ህዝብ በመሳደብ ና በህዝብ ላይ ጦርነት በቲክቶክ ሲያወጀ ነበረ። በየምግብ ቤቱ እየሄደ ለፎቶ ለፍቶ አዳሪ ምስኪን የአንድ ማህበረሰብ ወገኖችን አቢውዝ የሚያደርግ የሚጎዳ የሚገፋ እንኳን የወንጀል ክስ ሊመሰረትበት በሀብት ላይ ሀብት እያግበሰበሰ በፊንፊኔ ጎዳናዎች ላይ ይዝናናል ሲሉም ይህ ስርዓት ብዙ እያስተዛዘበን አለ ሲሉም መልከታቸውን አስቀምጠዋል። ይህ ስርዓት እጅጉን ያስተዛዝባል ሲሉም ሀሳባቸውን አጋርተዋል። ውድ የፊሽታ ሚዲያ ተከታታዮቻችን ለዛሬ መረጃ ሰዓታችን የያዝንላችሁ መረጃ ይህንን ይመስል ነበር። ስለ ተከታተላችሁን እያመሰገንን ተሰናበትን። ቸር ቆዩ።